ስለ ኢሳት ትንሽ ነገር ለመናገር ነው። የኢትዮጵያ ሳተላይት ቴሌቪዥን ሲጀምር ኢትዮጵያ ውስጥ ነበርኩና እንግዲህ በቅርቡ ከኢትዮጵያ እንደመጣ ሰው ያለውን ስሜት ትንሽ ሼር ለማድረግ ያህል ነው። ብዙ ጊዜ እንደምናገረው ኢትዮጵያ ውስጥ ኢሳት ስርጭት ሲጀምር ኢትዮጵያ ውስጥ ምን ያህል መነጋገሪያ እንደነበረ ያው ብዙዎቻችን ሰምታችሁ ይሆናል። መንግስት የተለወጠ ያህል ነበር አነጋጋሪ የነበረው ህብረተሰብ ውስጥ እንግዲህ ምን ያህል ብዙ ነገር መለወጥ እንደሚቻል ከዚህ መገንዘብ እንችላለን። ገንዘብ ያለው የሌለው ተበድሮ ሁሉም መርካቶ ሄዶ ሳተላይቶች ምደር ግዛት ነው የገባው በአንድ ጊዜ ማለት ነው። እና የሳተላይቶች ዋጋ በአጭር ጊዜ ውስጥ በሁለት መቶ ፐርሰንት ነው የጨመረው መርካቶ ውስጥ ማለት ነው። እና እንግዲህ ከዚህ በላይ ከዚህ በላይ ቱል ያለ አይመስለኝም እኛ ማን ማረለም ነፃነታችን ሊሰጠን የሚገባው በእኛ እጅ ነው። ያው ግብፅ ላይ እንዳየ ነው፣ መጀመሪያ አሜሪካ መሪዎች እውቅና ለመስጠት ቃል ይሻል ነበር፣ በኋላ ግን ነገሮች እንዴት እንደተለወጡ አይታቸዋል ና ያንን ወሳኝ መሳሪያ ኢሳቱን ኢሳትን መደገፍ ያለብን ይመስለኛል። ኢሳት ሲቋረጥ ሲጀምር፣ ሰው በቴክስት ነበር የሚከባበለው። ኢሳት ጀምረዋል፣ በዚህ አዲስ ፍሪኩንሲ ና በዚህ በዚህ ማለት ነገር እንደዚህ አይነት ሞራል አለን እዛ ስለዚህ ሌላ ነገር ማድረግ ባንችልኳን ኢሳትን በማገዝ ብዙ ነገር ማግኘት እንችላለን። ምክንያቱም ሀያ አንደኛው ክፍለ ዘመን በሚዲያ የሚገኝ ውጤት ቀላል ነገር አይደለም። ትልቁ ትግል መሆን ያለበት በሚዲያ ነው። በሚዲያ ትግሩን በሚዲያ ለማድረግ ደግሞ ኢሳትን መደገፍ በቂ። በእኔ እምነት ኢትዮጵያ ውስጥ የተለያየ ነገር ይሞከራል። ሰላማዊ ትግል ከዛ ውጭ የተለያዩ የትግል ስልቶች የሚከተሉ ወገኖች አሉ ራሳቸው መንገድ ሁሉ መቀጠል ይችላሉ። ሚዲያውን ደግሞ እንደ አንድ ቱር ሚዲያውን መጠቀም ይችላለን። ዘጠና ሰባት የሁሉም የህዝብ መነሳሳት የነበረው ምንም የተለየ ነገር ኖሯል። ሚዲያው ትልቅ ሮል ነበረው። ሚዲያው ስል ጋዜጣ፣ የግል ሚዲያው ለማለት ፈልገ። የኢትዮጵያ ቴሌቪዥን ትልቅ ሚና ነበረው። ዘጠና ሰባት የተፈጠረው ነገር እንዲፈጠ ዘጠና ሰባት ላይ ትንሽ ደቂቃ የተሰጣቸው ትንሽ ኤር ታይም የተሰጣቸው ተቃዋሚዎች ያን ሰዓት ስለተጠቀሙበት እንደዚህ አይነት ታሪክ በኢትዮጵያ ውስጥ ለማየት ችለናል። የሚሉ ህፃናት ነው። አሁን በጣም በሚገርም ሁኔታ ሰው ከዳር እስከ ዳር እንዲነሳ ነው። ኢሳት ዛሬ ያለው የኒውስ ፎርማት ካየ ለ97 አመት በኢትዮጵያ ቴሌቪዥን ልታይ በተወሰነ ሰዓት ተቃዋሚዎች በያዙት ኤር ታይም ላይ የነበረው ነፃነት ነው፣ ሌላ ነገር አይደለም። ስለዚህ ኢሳት ኢትዮጵያ ውስጥ ነው የሚባክሸው ከሰባት በላይ ብዙ ነገር መለወጥ ናይቻለበት ምንም ምክንያት ያለው ቴሌቪዥን የሚለውን ነገር ከነሰ አንድ ነገር ልንገራቸው። ይሳት ከተጀመር ከአራት ወር በኋላ አንድ ጊዜ የሆነ አመትባል ነበር፣ ፋሲፋ ይመስለኛል። እና ልዩ ዝግጅት ተባልና እንግዲህ በ8 አምስት ሚሊዮን ብቸኛው ቴሌቪዥን ጣቢያ እንግዲህ አንድ ልናቱ ኢትዮጵያ ቴሌቪዥን ነው። ምን ይደረጋል? ኢትዮጵያ ውስጥ በጣም ታዋቂ ከሆኑ ባለሀብቶች አንዱ ሀያ አምስተኛ ዓመት የትዳር እንትናቸው ማክበር ነበረባቸው እና ኢትዮጵያ ቴሌቪዥን ክሩ እንዳለ ወደ ቤታቸው ሄደ ማለት ነው። ከቤታቸው ሆነ የሚሰራቸው ምንም የተለየ ነገር ኖሮ አለዛ እሳቸው መኖሪያ ቤት ውስጥ ልጆቻቸው ደብዳቤ ይልካሉ። ከአውስትራሊያ፣ ከአሜሪካ፣ ከተለያዩ ቦታዎች አባዬ እንኳን ሀያ አምስተኛ ዓመት አደረሰ ደብዳቤ እንደንበባል ተቀጠሉ ሙሉ ሰው ይዋል ማለት ነው። ቴሌቪዥን እንደዚህ ይቀለላል፣ በሰማያዊ ቴሌቪዥን። ስለዚህ በተቻለ መጠን እሳተልና ግዝ ገንዘብ ያለው በአቅሙ፣ ሙያ ያለው ደግሞ ቮልንተሪ በሙያው ከዛ ውጭ ሌላ ሙያ ውስጥም ያለ ሰው ካለ በሙያ ማገዝ የሚችለውን ነገር የሚያገዝነው ነው። ጥሪ ማስተላለፈው ያው ታማኝ ነው እንዳልኳቸው። በጣም አመሰግናለሁ።